የወላለቀ ሽማግሌ ይዘው የመጡ አይተናል። ሲምበር ኔ መርጬ እንዲያርጌ ነው የማያደርገው ሲለው ቆይተው በአፋቸው ደሜነት የራሳቸውን ሰው ይዘው ሲመጡ አፈሬ የመሰለ ሊሞት ሶስት ቀን የቀረው ሰውዬ ይዘው ይመጣል። እኔ በጣም የጸዳው ሴት ነኝ ተብላ ወንድ ለማየት ተጠይፏት የጠፉ ወንዶች አጠገቦ የደረሱ ድርሽ ማይለዋል ስለዚህ አብዛኛው የሚያወሩትና በተግባር ያለው አይገናኝም። በተግባር ያለው ማች ያረጋቸው ብዙ ሴቶች ሶሻል ሚዲያ ላይ አላየንም። እውነቴን ነው የምናገረው። አንደርስታንድ እኛ የምንቃዩ ሰዎች ላይ የምንፈልገው ለምሳሌ፣ እኔ እዚህ ሆኜ ፕራይቬት ጄት ቢኖረኝ ደስ ይለኛል። ብዙ ነው ሰው ያ ማለት ግን እኔ ያንን ነገር ስናገር ሌላ ሰው ሪፒት እንዲሆን አይገባም። ኦኬ ሌላ ጊዜ ሊያገኝ ይችላል። አንቺ እኮ እንደዚህ ብለሽ እዚህ ጋር ተገኝተሻል። አም ፋይን አይ አክሰፕት ኢት። ከዛ በተረፈ ግን ደግሞ የሆነ ነገር ስናገር እናንተ ሴቶች እንደዚህ ናችሁ፣ እናንተ እንደዚህ ናችሁ፣ እንደዚህ ናችሁ ብዬ ነው ወንድ ልጅ እንደሚፈልገው ቅድም ያልከው ነገር የዛሬ አስር ዓመት ምናምን ነገር ተነስቶ ስትናገረው ይናደዳል። ዳሜጅ ያደርጋል። እንደሚባለው ዳስ ሴም ቲንግ የሚጎዳን ያን ያህል ነው። የሰው ልጅ የመመኘት መብት አለው። ምኞቱ ጋር ይደርሳሉ ወይ ሲናገር አፋፋችን እንትን አያስፈልገውም። ይሄ ክልክል፣ እንደዚህ የሚያስፈልግህ አይመስለኝም። እኔም ደግሞ የምልሽ አለ እዚህ ጋር ምን መሰለሽ፣ ወንድ ልጅ ሰክሰስ ሲኖረው እንደ ቢግ ዲል አይቆጠርም። ምክንያቱም አላ ረበም ሀያ ሴት ልጅ አንዷ ሲኖራ ሰክሰስ ሰማይ መድሮ አይበቃኝም ብላ ነው ስታጓራ የምትለው ዲስ ኢዝ ፕሮብለም ሌዲ አብዛኛው ወንዶች ጥግረ ሀብትና ንብረት ኖሯቸው ያዙ ይልቀቆኝ ሲሉ አትሰሚም ከሴት ልጅ ከኮሚኒቲ ካሌጅ ትመረቅ መቆሚያ መቀመጫ ነው የምታሳጣው ትበጠረቃለች ዝም ብለህ ይሄ ነው ብዙ ጊዜ ችግር ያለው ገባች ለወንዶች ኖርማል ተደርጎ ተሰጥቶላት ይሄን ነገር ማድረግ ሰክሰሱ ምኑ ምኑ ምኑ ኖርማላይዝ ሆኗል። በሴቶች እኛ አልለመድ ነው ምክንያቱም ሴቶቹ አላስለመዱ ነው። ሴቶቹ ሰክሰሳቸውን ይዘው መጥተው ብን አያውቁ። ስለዚህ ለወንድ ልጅ ስትሬንጅ ነው የሚሆኑበት ስትሆንም ደግሞ አብዛኛዋ ምን ሆና ነው ወንድን እንዲህ ብላ የምታይናት? እንዲ እንዲ እንደው ኖርማል የሆነ ወንድ አሁን ለምሳሌ ሴት ልጅ ኖርማል ስራ እየሰራች መክዳል እየሰራች በጣም በቢዝነስ ሰክሰስ የሆነ ሰውን ሊጠባበሱ ይችላሉ ያለ ምንም ሀሳብ። እርግጠኛውን የምነግርሽ ግን ሰክሰስ ያላልሽ ሜክዳናል የሚሰራ ሰውን እንደው ሰላም ቢላት ራሱ በጥፊ ብላ ለክሱ ብላ ልታቀርም። ሺ ዊል ኔቨር ሉክ ኤኒ ኤኒ ካይንድ ኦፍ ዌይ። ስለዚህ የወንድ ልጅ በማቴሪያሉ በአቅሙ እንጂ በማንነቱ ብዙ ጊዜ ተፈላጊነት የለውም። ሴት ልጅ አየሽ አይደለ የሆነ ሰክሰስ ሲኖራት ምንድን ነው እንደዚህ አድርጋል። ወንድ መ ወንድ ደግሞ ሰክሰስ ሲኖረው የሴት ልጅን ገንዘብ አይቶት አቅም ፈልጓትም አያቅም። ሀብታም ወንድ በተአምር ሀብታም ሴት አግብቶ አያቅ ነ ሀብታም ሴትን አግብቶ አያቅ ፈልጓትም አያቅ። ሴቷስ ሀብት ካልናት ከእሱ ሀብት የበለጠ ወንድ ነው ምትፈልገው። ሀብት ካል ሀብታም ወንድ በጭራሽ ሀብታም ሴት ፈልጎ አቅም። ሀብታሙን አይቷ ማ የሚውልበት ነናም ፎክስ ነው ማሰልፍ የሚል አይደለም፣ ናም ወርክ ነው የሚልበት አይደለም። እና ብዙ ጊዜ ያለው ችግር እሱ ይመስለኛል። እኔ ደግሞ ልጠይቅሽ አንቺ ደግሞ ከሀበሻ ወንዶች ከታዘብሽው ነገር ምን ታዘበች? ምንም ደግሞ ተመችቶሻል? ሁለቱ ነው። ምን ተመችቶሻል? ብዙ ነገር ተመችቶኛል፣ በጣም ብዙ ነገር ኦኬ፣ በምን ጉዳይ ላይ አሁን? ኤክስፕረስ ማለት አንዳንድ ጊዜ ሰው መወደድ የሚፈልግበት ነገር አለ። አሁን ለምሳሌ አንተ የምትወደው ኳሊቲ ታይም ከሆነ በቃ ባለቤት ስትወድግ ኳሊቲ ታይም በመስጠት እንድታሳይ ከሆነ ሻሀፍት ፕሮቫይድ ዳት አይደለም፣ ፍቅር ለመግለጽ እንጂ ባለቤቱ አፈርሜሽን የምትነግር ከሆነ ፊል ላይክ ኖት ኦንሊ ላይክ አልተወደድክም ሳይሆን ን ኢነርጂ ያንተን ነገር ል ምንድነው የሚባለው ትንሽ የመቀዝቀዝ ነገር። ስለዚህ ፍቅራችን እንዴት ነው ስንቀበልም ስንሰጥም በቋንቋችን ቢሆን ደስ ይለኛል ብዬ አስባለሁ። ደግሞ ይደሞርስሞ የሆንበታለው ብ ስለምማስለው ስለዚህ ፍቅር አለ፣ ግን እንዴት አድርገው መስጠት እንዳለባቸው አያውቁትም። ሲወዱ እራሱ እኮ ገላም ገላምጠውክ ትንሽ ተገባ አድርጋውክ ነው፣ ቆንጆ ነክሲሉክ የሆነ ሌላ ስም ሰጠውክ ነው። ከዛ ለምንድነው ስትል እኔ እኮ ስለምትመቺ ነው የሚል ነገር ነው የሚመጣው። ፍቅር አለ፣ ግን ቤዶ ነው ሀው ቱ ኤክስፕረስ። ገንዘብ አለ፣ ገንዘቡን ግን እንዴት መጠቀም እንዳለባቸው አቅም ቤዶ ነው ሀው ቱ ኢንቨስት እና የገንዘቡን ደግሞ ቫሊዩ ሴት ልጅ ጋር ሲመጣ ይቀይሉታል ወንድ ልጅ ገንዘብ አለው። ኢካን ጌት ዋትኤቨር ሂ ዎንትስ ኢጎስቲክ ቨሪ ፕራድ የሚደብር ነገር እውነት ነው። ለተወሰኑ ሴቶች ይሰራል፣ ለተወሰኑ ሴቶች ደግሞ አይሰራም። ሌላው ደግሞ እዚህ ጋር ልቃውም፣ ለተወሰኑ ሳይሆን ለአብዛኛው ሴት ይሰራል፣ ለጥቂቶች አይሰራም። ለምን መሰለሽ? የሚያሳዝነው በአሜሪካዎቹ ሳይሆን በአሜሪካዎቹ ምን ሄደ ክሪስ ብራውን እንግዲህ ሴት ልጅ ብዙ ጊዜ ወንድ ትሪት ሲያደርጋል። ክሪስ ብራውን ለሴቶች አንድ ሺህ ዳላር እያስከፈለ ነው ፎቶ የሚነሳው። አንድ ሺህ ዳላር፣ አንቺ ዱቄታም እያለ የሚፈልገውን ግራብ አርጎ የሚፈልገውን አርጎ አንድ ሺህ ዳላር እያስከፈለ ፎቶ ያለት። የሚገርመው እነዚህ ሴቶች ለገዛ ቦይፍሬንዶቻቸው በርገር ገዝተው አያውቁ በርገር ፌምን ማኒ ላለው ሲያሸረግዱ ታያለች። ላለው ያሸረግዳሉ። ይሄ ልጅ ምን እንደሆነ ያውቃሉ። ዘፋይ ነው። አንድ ሺ ዳለር እየተከፈለ ነው እያንዳንዱ ሴት ፎቶ የሚነሳው ከሱ ጋር አሸርጋጅ ይሆናል። ስለዚህ አብዛኛው ገንዘብ ያለው ጋር ሞር፣ እንዲያውም ኢንቨስት የሚያደርጉት እነሱ ናቸው። ወንዱ ወጪ የለበትም። እውነት ለመናገር በኮንፊደንስ እርግጠኛ ሆኖ ነው የሚመጣው። ገንዘብ ያለው ወንድ የሆነችን ልጅ በምንም ሙሰጆ አውጣታለሁ ብሎ ነው የሚያስበው። በጣም ደረቱን ነፍቶ ደረቱን ሰማይ አድርሶ ነው የሚመጣው? ወንድ ልጅ ኮንፊደንሱ እየጨመረ የሚሄደው ኪሱ ባበጠ ቁጥር፣ ኪሱና ፍምስናው ባበጠ ቁጥር ምን ይመጣል? ኮንፊደንሱ ጥግ ይደርሳል። ወንድ ልጅ ኩምሽሽ የሚለው ቻፖ የጠፋ ጊዜ፣ ቻፓውን ካጠገቡ ሙሰ ልቡ ተሰልቦ የሆነ ቦታ ነው የሚገባው። ይሰለባል። ስልብ ነው የሚሆነው። እቃው ራሱ አይሰራም፣ ይጠፋል ወዱስ ነው የሚገ ትክክል እና የፓርታር ነገር ብዙ ጊዜ ከኛ ሴቶች ሪስፔክት የምንፈልግ አይመስላቸውም አብዛኛው በጣም ወንድ ልጅ በቃ ሁሉ ጊዜ ሲወራ ወንድ ልጅ ሪስፔክት ከሰጠሽው ከሰጠሽው የመጀመሪያው ነገር ዊ ኦል ኖ ሪስፔክት ግን ከሚደብረኝ ከሴቶች ባህሪ፣ ገንገረች በጣም ከምጠላው እና ሴቶችን መጠንቀቅ ካለባችሁ ነገር፣ የሚያናደውን ነገር አውቀሽ የምትናገር ፍቅረኛው ሆነሽ፣ ያ ነገር እንደሚያናደው አወቅሽ ያን በተኑን እውነቱን ልንገርሽ ተናዶ የሚያስቀይም ነገር እንዲናገርሽ የምታረጊ መጥፎ ሴት ነሽ። ይሄን ብዙዎቻችሁ ታደርጉታላችሁ። አሁን የማይወደው ነገር አለ። ልክ ከዛ ሰው ጋር በእውነት ነው የምልሽ ስትጣላ ወይም ክፉ ሲነጋገሩ የሆነ አንዳንድ ሲባባሉ፣ ያቺን ፔኑ ጠቅ ታደርጋለች። ሄዳ የዛሬ ሶስት ዓመት የሚሆን የዛሬ ሶስት ወር የሆነ ነገር ይሁን ይቅርታ የጠየቀበት የሆነ ብቻ ይሁን ያቺን ነገር ሄዳ ትወጋለች። ይሄ ደካማነት ነው። ይሄ የማይሆን ባለው ጉዳይ ላይ መነጋገር ሲቻል በተአምር ሴት ልጅ ባለው ጉዳይ ላይ መነጋገር አትወድ። የዛሬ አስር ዓመቱን ይዛ ነው የምትመጣው። አሮኑዋ ዛሬ ለተፈጠረ ነገር ዲስከስ እናድርግ ሲባል ኦልዌይዝ የድሮ አንተ እኮ ባለፈው ትበያለህ። ይሄ ነገር ላይ ብዙ ጊዜ ዊክነስ አለ ሴቶች ጋር። ወንድ ልጅን አምጪው በፈለግሹ አሁንም በተነጋገርሹ ነው የሚያወሩት አሁን ባለው እና ዊ ዩዝ ኮመን ሴንስ ኤሞሽን ሳይሆን ኮመን ሴንስ ነው ብዙ ጊዜ ምናምን ብዙ ወንዶች ወቅተው ሴቶችን ደብድበው ቀጥቅጠው የሚያጠፉት ብዙ ጊዜ ያችን ቁስል ይነካሉ ሴቶች ያቺን ቁስል ብዙ ጊዜ ይነካሉ እና ብዙ ጊዜ አደጋ ላይ ይሆናሉ አሜሪካን ሀገር የስታቲስቲክስ ሰርተው ያሉት ነገር ምንድን ነው አንድ ቀንም እስር ቤት የማያውቅ ወንድ አንድ ቀን ታስሮ የማያውቅ አንድ ቀን ምንም አይነት ክሪሚናል ሪኮርድ የሌለው ሰው አግብቶ ሰርቬይ ገብቷል። ብዙዎቹ እንደዛ እንዴት ብሎ ሲጠና በሴቶች ምክንያት ግምነት ከሴቶች ጋር ከሆነ በኋላ ነገሩ ይበጠበጥበታል። እንደገና ደግሞ አሜሪካን ሀገር ሰባ ፐርሰንት ለትዳር መፍረስ ፋይል የሚያደርጉ ሴቶች ናቸው። አሁን ሪግሬት እያደረጉ ነው። ሪግሬት አድርገዋል። አሁን በጣም ተማረዋል። እና የአሜሪካ ወንዶች አሁን ሴት አይሰማም። ፈጣሪ ምስክሬን ነው የምልህ ሴት ሄደው የሆነ ቦታ ላይ አንድ ወንድ አይለቅፋቸው። እብድ ሆነዋል። እብድ እብድ። አሜሪካ ሴትን እግዚአብሔር ምስክር ዞር ብሎ ባበሻ ብቻ አይደለም አውራሽ፣ በሁሉም ብትሄጂ አያናግርም። እና በጣም አሜሪካ ሴቶች እየመጡ ቫይራል እየወጡ ነው። የትም ቦታ ላይ ሄድን ወንዶች ዞር ብለው እንኳን አይሆን እያሉ ያ እኔ ግን ሆኔ ሴትልጅ ሚረር ናት ብዬ ነው የማስበው። ሁሉም ሰው ፐርፌክት ነው እያልኩኝ አይደለም። ሴቶች የራሳችን የሆነ ችግር አለ። ሆርሞናችን ሲቀያየር ያልተፈጠረ ነገር እንፈጥራለን። አይጋር ብዙ ነገር አለ። ብዙ ይሸዋለን። ግን ኢንድ ኦፍ ደ ዴይ ሲሪየስ ሪሌሽንሽፕ ከተገባ በኋላ ደ ዌይ ሺ ቢን ትሪትድ ሚረር ነው የምታደርገው። ያን ሁሉ ነገር የዛሬ አስር ዓመት የዛሬ ሶስት ዓመት የዛሬ ስንት ጊዜ የተደረገውን ነገር እንድታነሳ፣ የሚያደርጋት ነገር። መቼም ከመሬት ተነስታ አብዳደለችም። በሰላሙ ጊዜ ዚት ነሰሰሪ ነው፣ ነሰሰሪ አይደለም ግን ችዱ ነገር ወንድ ልጅ በጣም መስራት ያለበት ብዬ የማስበው አብዛኛው ተቀባይነት የምታገኘው ሲኖር ነው። ወንድ ልጅ ሌላውን ነገር እንዴት፣ ሴት ልጅ ልትወደኝ እንዴት ምናምን፣ ብር ኪስ ብዙ ነገር ይሸፍንላል። ዩጃ ኦልሞስት ሰባ ፐርሰንቱ ኢዝ ዳን ምክንያቱም ፒኬንድ ቹዝ የሚያደርጉት ሴቶች ሰባ ፐርሰንት ቻፓ ያለውን ወንድም። ከዛ በኋላ ሰላሳ ፐርሰንት ነው ከአንተ የሚጠበቀው። ብዙም ግርግር አይበዛብህ። ግርግር የሚበዛብህ መናጢ ስትሆን፣ እያንዳንድ ነገር ተመዝግባ ነው የሚቀርብልህ። ተመዝግበው እያንዳንዱ ነገር እሷ ባለችው ነው የምትሄደው። ምክንያቱም መናጢ ነው ምን አባት ግን ዋንሽ ዩ ግድ ዋንሽ ዩ ግድ ፈጣሪ ምስክሬ ነው። ማንንም አታዳምጥም ታውቃለህ። ዩ ጎ ዩ ወይ ። ስለዚህ ለወንዶች እኔ ሁልጊዜ አድቫይዝ ማድረግ አንተ እንደሃረገ ሱስ ነው ሌላ ምንም ነገር። ምክንያቱም ሁሌ የተሰራለ አሜሪካ አገር ብዙ ሁላችንም ለፍተን ነዋሪ ነው ሁላችንም። ስለዚህ ብሩ የት ሄዳ የኒያሲዳም ምን ታደርገዋለህ? በየቀኑ ቅምቀማ ቤት ኬርክ ያልቃል ብሎ በቀላሉ ንገረህ በቀን 30 ዶላር አጠፋ ማለት በወር 900 ዶላር አትፈጥሃል። ዘጠኝ መቶ ዶላር አንተ መርሴዲስ ቤንዝ መንዳት ትችላለህ። ለቢራ የምታወጣው በየወሩ ቅብርር ብለህ ምን የመሰለ ኢ500 አውጥታ መንዳት ትችላለህ። ሲምፕል ደ ህይወትን እንዴት እንደሚቀይረው ማወቅ ትችላለህ። ግን አብዛኛው ይሄን ለማድረግ ፍላጎቱ የለም፣ ሱሱ ይቀድምበታል። ግልቲ ፕሌዥር ይባላል። ግልቲ ፕሌዥር ገብቶሻል። ትክክል እንዳልሆነ ታውቂያለሽ፣ ግን ታደርጊዋለሽ። አብዛኛው አበሻ በዛ ነው የሚሸወደው። ያአሁን ደግሞ አሜሪካ ነገር ፐትሮል እና ውስኪ አበሻው ቢራ ነፍሴ ያስደነግጥሻል። በአንድ ምሽት የሚጠጡት አንድ ሰው የሚጠጣ እግዚአብሔር ምስክሬ ይኔ ቀልቤ ተገፎ፣ ፕትሮ አረቄ ማለት ነው፣ ቴክኒካሊ ቢራ ውስኪ የሚጠጣው ውሃ የሚጠጡ ነው የሚመስሉ። ያስደነብርሻል ነው ማወራቸው። እንዴት ብር ይኑራቸው እነዚህ ሰዎች? ኬት ያምጡት? ሰርተው ይጠመቁበታል። ስለዚህ በትንሹ በቀን መቶ ዶላር ያወጣል። መቶ ዶላር መቶ ዶላሩን ካሰብሽው በወር የሚሆነውን ማሰብ ነው። ሰላሳ ነው፣ የተራ ነገር ነው ያውለ፣ መቶ ዶላር ሶስት ሺህ ዳላር በሱስ ብቻ ያልቃል። ምንም ሳትጨምር ሌላ ቢል አልጨምር። የመኪና ቢል አለ፣ የስልክ ቢል አለ፣ የቤት አለ፣ የቬንት አለ፣ የኬብል ቢል አለ፣ አላር ንግስ። በሱስ ብቻ ሶስት ሺህ ዳላር ይወጣል። ፌራሪ መንዳት ይችላል አበሻ ወንድ እዚህ አሜሪካ። ነገር ግን ሱሱን ስላስቀደመ ብዙዎቹ ምን ይሆናሉ? ለዛ አልታደሉም። ፌራሪ መንዳት ይችላል፣ አብዛኛው አበሻ ሱስ ይቀድማል። የጎዳው አበሻ ወንድን ሱስ ነው። አሜሪካ ሱሰኛ ነው፣ አውሮፓ ሱሰኛ ነው። የአውሮፓስ እሺ፣ ደቻሳ ምናምን የሆነ ሬንትም እየሰጡት ይሆናል። አሜሪካ እና ካናዳ ግን ለፍቶ ነዋሪ ያለ በጣም ለፍቶ ጥሩ የሚኖር እያለ ያንን ገንዘቡን ለሱስ የሚያባክን ሰው ያሳዝነኛ። በጣም ማዝ ነው በዛ። ሌላው ደግሞ ሁለት ፖይንት አለኝ ሳንረሳው። ሌላው ደግሞ የአበሻ ወንዶች ጋር የማይመቸኝ ነገር አንድ ሴት ልጅ ወጥታ ዲፈንድ ስታረግ የምትፈልገውን ስታውቅ